እና ውዶች እየጠለብ ነው እንግዲህ፣ እዚህ በጫማሽ ነው አለ። እዚህ ጋር ነጭ ፎርሳ፣ እዚህ ጋር ነጭ ፎርሳ፣ እዚህ ጋር ደግሞ ነጭ ጫማ ማሽ ማለት ነው። እዚህ ጋር ደግሞ የስልክ ከበር፣ እዚህ ጋር ትንሽ ፎርሳ፣ እዚህ ጋር ደግሞ ሃንድ ባግ፣ ሃንድ ባግ አለች። እዚህ ጋር ደግሞ ደግሞ በጣም የወደድኳት እና የምወዳት ፎርሳ ከፈትጃ በጣም ነው የምታብራው ጫማ ላይ በዛ አይነት ማለት ነው እንደሆነልኛል

ደግሞ ነበረ ማርያው ሪ እንደገና ቆሞ ነበር። ለበለበን ገዛሽው ለሃቢቢ እሺ። ኑራዩኒ እሺ። ከዛ ከዛ እዚህ ጋር የሃቢቢዋ የጠይብ ሃቢቢ ያለ እዚህ ጋር እንደዛው እዚህ ጋርም ጃኬት አለ። እዚህ ጋር ደግሞ የልጇ የልጇ ጫማማት ማለትና ልብስ ያለው ለ ለማህበረሰቡ ይላል፣ የሌለው ለግሌ ይላል። እኔ ለራሴ ለራሴ ለራሴ የኔ ነኝ ነኝ ልጅ ጸጉር ማበጠሪያ ፖርሳ ያው እንዳሳያችሁ ጫማ ምናምን ምናምን የኔ ስለሆነ ማለት ነው። የሷ ግን ዘይባስ ጫማ ሸት አለ። እኔ እና ዘይባ ማች ገዝተናል ጫማ ጫማ